ኢሬቻ በዓል እንግዲህ ከኦሮሞ ሕዝብ ማል ኢትዮጵያዊ ከዚህ ጋር ተያይዞ ከተለያዩ አካባቢዎች የተለያዩ ብሔር ብሄረሰቦች እንግዲህ በባህል ልብስ አምረው ደምቀው ተውበው በዓሉን እያከበሩ ነው። ግሞ ከሀላባ የመጡ አሉ። አመሰግናለሁ። እንተዋወቅ፣ ማን እንበል? ስሜ አሩና አመድ እባላለሁ። እንግዲህ የኤሬቻ በዓል በጣም ደስ ይላል። እዚህ ጋር ያለው በጣም ብዙ ብሔረሰብ ነው ያለው። እኛም ረዥም ጉዞ አቋርጠን ነው የመጣነው። የኤሬቻ በዓል ቅኝታችን የቀጠለ ነው። በዚህ በዓል ላይ የተለያዩ ብሄር ብሄረሰቦች ተሰባስበው በአንድነት በፍቅር የተለያዩ የባህል አልባሳት አምረው ደምቀው እንጂ በህብረት እያከበሩ ነው የሚገኘው። እዚህ አይነት በዓላት ተሰባስበው በአንድ መከበሩ በራሱ አብሮነትን ከማጠናከር ፍቅርን ከማጠናከር ነገር ምን አይነት ሚና አለው? እንደ ሀገር ቀጣይ ላለምናቸው ትልልቅ ፕሮጀክቶች አባይን ለምሳሌ የደፈርነው እና ወደ ስኬት ያጠናቀቅንበት በዚህ ሁኔታ ነው ሌሎችም ቀጣይ እንደ ሀገር ልናድግ ካሰብ እንደ እነዚህ አይነት ነገሮች ማደግ አለባቸው እና በቀጣይ የሚተው ስላልሆነ እነዚህ ሁሉንም ብሄር ብሄረሰብ፣ ሁሉም ግለሰብ እንደነዚህ አይነት ነገሮች ማስቀጠል አለበት። እዚጋ ደግሞ ከማረቆ የመጡ በተለያዩ ባህላዊ አልባሳት አምረው ደምቀው በዓሉ እያከበሩ ነው የሚገኙት። አመሰግናለሁ። ልታወቅ ማን ስሜ ነጋሳ ስጃ እባላለሁ። ሀገራዊ አንድነቱ ወንድማማችነቱን እህታማማችነቱን በልማት በአብሮነት ባህልን በጋራ በማክበር ኢትዮጵያን የማበልጸጉ ራዕይ ይኸው አንድ ላይ በሆነን ይታየኛል። ይህ ፍቅር ጥላቻን ያስወግዳል፣ ሰላምን ያነግሳል። እዚህ ጋ ደግሞ ይሄ ብሔረሰብ እንግዲህ በባህላዊ ጭፈራቸው በዓሉን እያከበሩ ነው የሚገኙት። እናመሰግናለን ፍቃደኛ ስለሆኑ እንታወቅ ማን እንበል መስፍን ሞጋ ይባላለው። ባህሉን ሰብሰብ ብሎ በጋራ ማክበር አንዱ የሌላኛውን ባህል ወግ የሚማርበት መልካም ሴት የሚማርበት ነው፣ የራሱንም ያስተምርበት አደባባይ ነው። እንግዲህ እንደነዚህ አይነት የአደባባይ በዓላት የእርስ በርስ ግንኙነትን በማጠናከር ፍቅርን አንድነትን በማምጣት እንደ ሀገር የጸናች እንዲሁም ደግሞ በሁሉም መልክ የበለጸገች ኢትዮጵያን እውን በማድረግ ረገድ የእርስ በርስ ግንኙነት ትልቅ ሚና እንዳለው ተመልክተናል። ኢሬቻ የሰላም የፍቅር የአብሮነት የእርቅን በዓል ከመሆኑ ጋር ተያይዞ እንግዲህ በዚህ አይነት መልኩ መከበሩ ኢትዮጵያ የምትገለጥበት ትልቅ ባህል መሆኑን መመልከት ችለናል።